ፍሬው ያማረ እንዲህ በዛለት፣ አብርሽ ደስ ይለዋል ልጅ ሲወለድለት። ፍሬው ያማረ እንዲህ በዛለት፣ አባት ደስ ይለዋል።

ነው። ነው ደህና ናችሁ ወይ? እኛ በጣም ደህና ደህና ደህና ነን። እግዚአ ኧረ ቀሱ ጥጌ። ወርቅ ያለሽ እኔ ምን ነሽ? ሰላም ፋሚሊዎች፣ ሰላም ሰላም፣ እንዴት ናችሁ? በጣም ናፍቃችሁ ነበረ። እውነት ለመናገር ስላያችሁ በጣም ደስ ያለኝ። እኔም ደስ ብሎኛል። ዛሬ በአዲስ ቻናል በአዲስ ቤት በአንድ ምክንያት ተገኝተናል። ፅጌ ግን ብትወርጅ ሻልሻል ታይ እግዚአብሔርም በኋላ ነው ያውጣንዶ። ለምን ነው ነው ጋይ ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? አይ እንግዲህ ፅጌ ዛሬ በቀን ሳልጠጣ አይ ለማስቀር አይደለም። ለምን ለመናገር ለምንድነው በተመሳሳይ ነገር የምናደርገው? እስከ እስከመቼ መሬት ላይ አንዳንዴ ከፍም በል ባይ ዛው የፋሚሊዎቻችን እዚህ አካባቢ የሆነ ነገር ልንገዛ አስበናል። ማን እና ፅጌ ግንባታም ጀምረናል። ከጀርባ መታያቸው እነዚህ ፎቆች ያው አልጨረስንላቸውም። እዚህ ጋር የምታዩት እንዳለ በቅርብ ያልቃሉ ያልካሉያልቃሉ አብርሃም፣ አንቺ ነው እየፈራው ነው ሎርድ ነው እንዴ? ምንድነው? ዋና ወይ ወደዚህ ነው የምትወርደው ዛሬ? ለማንኛውም ፋሚሊዎቻችን ከጽጉዬ ጋር መተንላችኋል። ከጽጉዬ ጋር እንግዲህ ስንመጣ ብዙ ጊዜ ለመልካም ነገር ነው የምንመጣው፣ ለመጥፎ ነገር አንመጣምና አብዛኛዎቻችሁ እኔና ጥጌ ትንሽ ወደ ቪዲዮም ከመጣን በጣም ቆየና፣ ለምረማት መጡት ቴክስት የምታደርጉልን ሰዎች አላችሁ፣ አብራችሁ ስሩም የምትሉን ሰዎች አላችሁ። እና ዛሬ ያንንም በማየት በአዲስ ቻናል ብቅ ብለንላችኋል። የመጣንበት ምክንያት እንግዲህ ቤተሰቦች፣ የጥጉ ጓደኛ ቤት የምትባል ልጅ ታውቃላችሁ ብዬ አስባለሁ። እንዴ በደም የሚያቋጥ በደም በጣም ምርጥ ልጅ ስማርት የሆነች ልጅ። ከዚህ በፊት ዩቲዩብ ቻናል ከፍተውላት ነበር እና ጥጌ እና እንግዲህ አንዳንድ ጊዜ በጣም የሰውን ክፋት ማለት ነው፣ ፋሚሊዎቼ ልነግራችሁ አልችልም። ከአንድም ሁለት ጊዜ ሁለት ቻናል ከፍታ ሀክ ተደርጉባታል። በመጨረሻ ግን እኔ ላጸድቀው ማለት ነው፣ ፋሚሊዎቼ ራሴ ቻናሉን ከፍቼው ራሴ ቪዲዮ ሰርቼበት እሰጣታለሁኝ ያልኩኝ ማለት ነው። እና ይህንን ያደረኩበትን ምክንያት ምንድን ነው? አንዳንዴ ልሰሩ ስትነሳሱ ሴጣንም ይሁን ሰውም ይሁን አይታወቅም ጠላት ይሆንባቸዋል። እና ዛሬ ሰርፕራይዝ ልናረጋት ነው የፅጌን ጓደኛ። ከዛ በፊት የተከፈቱትን ቻናሎች በሙሉ እንግዲህ ሰብስክራይብ ካረጋችሁ አንሱት እንዳለ ተወስዷል። የምር አንዱ ቻናል ማለት ነው እግዚአብሔርም በሰላሳ ደቂቃ ውስጥ ነው ያጣችሁ በአርባ ደቂቃ በሰላሳ ደቂቃ ውስጥ እና አምስት ሺህ ሰብስክራይብ ምናምን ሄዶ አሪፍ እየሄደላት በመሃል ቻናሉ እንትን ተባለ ማለት ነውና፣ በጣም አዘንን፣ በጣም ደበረን። ያው ቤቲን እኔም ማቃት አለኝ። በፅጌ በኩል ነው ማቃት። ስለዚህ እንግዲህ ይህንን ነገር በማየት ሁለተኛም ከፈትን፣ ሁለተኛው ከፈትን እና አንዳንድ ሰው ፌክ መሰለው ምናምን ነገርና ብዙም ሰብስክራይብ አላገኘም ነበረ። ስለዚህ እኔም ኖሪ ዛሬ እንግዲህ ይህንን ቻናል ፋሚሊዎቼ እ ስንት ሺህ ነው የምንጠብቀው ነው መቶ ሺ ነው። ግን መቶ ሺ ገብቶ ደግሞ ማለት ነው እኛም ደንግጠን ሌላ የምንፈልገው ቀጥ ብሎ ሌላ ነገር እንድናረግም እንዳታስ እንዳታስ ያለን አማራጭ ምን መሰላችሁ? ፋሚሊዎች በዚህ ቪዲዮ 20000 ሰብስክራይብ ማስገባት ነው ቤቲን የምንፈልገው። የምሬን ነው እነት ሁለት ቻናል ማጣት ማለት በጣም ነው የሚያናድደው። በደንብ ያናድዳል እኔ ላይ ቢሆን

እመቻዬ አየሹ አይሉት ተሳይተኛለች። ፎቶ እኮ ነው ያየሽው፣ ፎቶ እኮ በፎቶ አይቼው በቃ አጽዳቂው ብየዋለሁ። እና በዚህ አጋጣሚ ደግሞ እንኳን ደስ አለህ ወንድሜ። ያው እንግዲህ አክስቶኛለሁ ጋይስ። እንግዲህ እንኳን ደስ አለህን እንኳን ደስ አለህን እ ግን አልደሰንሽልኝም ፍሬው። አብርሽ ደስ ይለዋል ልጅ ሲወለድለት። ስለዚህ ፋሚሊዎቻችን እንደዚህ እንደዛ እያልን ፈታ ዘና እያልን ፋሚሊዎቻችን ዛሬ የቤትን ቻናል ሰርፕራይዝ እናደርጋታለን ማለት ነው። ሁላችሁም ይሄንን ቻናል ስትጀምሩ ማለት ነው ላይክ ማድረግ ስንት ሰከንድ እንስጣቸውና፣ ሰብስክራይብ ያድርጉ። 20 ሰከንድ ብዙ ነው፣ ግን ላይክ ቀላል ነው። እሺ ሰብስክራይብ ለማድረግ ሰላሳ ሰከንድ እንስጣችሁ። መጀመሪያ የደውል ምልክቱን ተጫኑ። ደውል ምልክቱን ከተጫናችሁ በኋላ ኦል በሉት፣ ሁሉም ቪዲዮ እንዲደርሳችሁ ማለት ነውና፣ በዚህ ቪዲዮ ሀያ ሺ ሰብስክራይብ እንጠብቃለን፣ በ24 ሰዓት በ24 ሰዓት የቻናል ሀያሺ ሰብስክራይብ ከገባ ተመልሰን እንመጣና ኬክ እንቆርሳለን ማለት ነው። አዎ እንዳትረሳ፣ አረ እንዳትረሳ የምር ፕሮሚዝ ገብቻ። ያለኝ ሀያ ሺህ ሰብስክራይብ ነው ያልኩት። በሀያ አራት ሰዓት ከገባ ተመልሰን መጣን እዚሁ ኬክ የምንቆርስ ነው ማለት ነው የሚሆነው። ስለዚህ ፋሚሊዎቻችን ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክም አድርጉ። እንግዲህ ዛሬ እንግዲህ ትመጣለች

ተረጋጋንተ አንተ ተረጋጋ። እናት ነው። ለምን ነው እንደዚህ መሃል አለበት መሃል መሆን ያለበት ወንድ ልጅ ለምንድን ነው? ባይ ዘ ወይ ሐመሩ ነው የሰራ ነው ቁመታችንን እያያችሁ ሐመሩ አንሰራም። ያው ምን አላችሁ ቁመተህ መለሉ የሚባል ነገር አለና ቁመቴ መለሉ ስለሆነ አንድ ከዘጠና ሁለትም ገባው አንዳንድዴ ያንሳለሁ፣ አንዳንድዴ እንትን ሁለት ሜትር። ደግሞ በጣም ብዙ ሰው በአካል ሳያዩት ሳያየው ማለት ነው። በጣም ብዙ ጊዜ እናንተ እንደዚህ ስለምታዩት ባለ ሱቅ ነው።

ማለት ሙሉ ራቆት የማይተውኝ አውቃሉ። ማለት ከበፓንት ማለት ነው፣ ዋና ቦታ ላይ ምናምን አይተውኝ አውቃሉ። እና ማን ነው የሚተልቀው? እግዚአብሔር እችልኝ ማለት ነው። በጣም ባለጌ ባለጌ ይሆናል። እኔ እኔ የለሁበትም። እቺ ሚስማር ልታዘንብብን ነው መሰለኝ። እኔ የለሁበትም። ለማንኛውም ፅጌ ማለት ነው ፋሚሊ፣ እቺ ስታገኘኝ ልክ እንደዚሁ ነው የምትሄድብኝ። እኔ የምሄድባታለሁ ግን እሱ በጣም ነው የሚሄድብኝ። ማለት አይምሮ የሚነካ ነገር ነው የሚናገረኝ። አለቅሳለሁ ምናምን፣ ብዙ ጊዜ ብቻዬን የማሳልፍባቸው ቀናቶች አሉ። እሺ፣ ለማንኛውም ፋሚሊ እቺ ፅጌ ትንሽ ከበደችኝ እና ለማንኛውም ዛሬ የመጣንበት አላማ ምን መሰላችሁ ቤተሰቦች እጥጌ አንቺ ትናገር ወደ ቁም ነገር ስንገባ እስካሁን ድረስ እየቀለድ ነበር ወደ ቁም ነገር ስንገባ አይ ማለት ለሁላችንም ምርጥ እህት አይገልጻትም እግዚአብሔር በጣም ደስ የምትል ልጅናት እኔ ካወኳት ቀን ጀምሮ በጥጌ በኩል ነው ያወኳት በሌላ ነገር ደግሞ እንዳትወዱት፣ ግን ደግሞ ያው አለ አይደል፣ ከልብ የሆነ ሲስተር ልክ እንደ ፅጌ ማለት ነው። አይሙቅሽ ብዙ አይሙቅሽ። እኔ ሞቀኝ ከጨረስኩኝ። እሺ፣ ግን ለምን የጠራንሽ ይመስልሻል? አዎ፣ አላውቅም በእውነት ገምቼ። አይ ዶንት ኖ እኔ እንጃ

ዛሬ እኔ ጽጌ የሆነን ሀሳብ አምጥተን በአዲስ ቻናል በድጋሚ በአንቺ ቤት ተገናኝተናል። ራ እንኳን ደስ ያለሽ። የምሬ ነው ምነግራችሁ። አለ የሆነ ዩቲዩብ የሚሰራ ሰው ነው ስሜቱን የሚያውቀው። አንድ ቻናል ከፍቶ ማጣት በራሱ በጣም ይደብራል፣ ይጨንቃል። እና ዛሬ ግን ቤቴ በአንቺ ቤት ነው ያለ ነው። በዚህ ቪዲዮ 20000 ሰብስክራይብ እንጠብቃለን፣ 20000 እንጠብቃለን ጋይስ። እና ደግሞ ምን አለ መሰለ፣ ካብሽ፣ እውነት ለመናገር ከፍቶ ማጣቱ ብቻ ሳይሆን የሚያናድደው እሷ የሚሰማትን ስሜት እኔ መቻል አልቻልኩ፣ እውነት ለመናገር ምክንያቱም ጓደኛዬ ነች። ለኔ በጣም ብዙ በጣም ብዙ የምትታገልልኝ ሰው ነች። ማለት በጣም ሙሉ ጊዜዋ ለኔ ነው የሰጠች ሰው ነችና በጣም ብዙ ቤተሰቦች ይኖራሉ ይሄን ቪዲዮ የሚያዩ የኔም ወዳጅ አንተም ወዳጅ ይኖራሉ። እና ሲከፋት ማየቱ በራሱ እኔ አሁን ለምሳሌ እኔ ሲከፋኝ ማየቱ እሷ ይደብራታል። ልክ እንደዛ በተመሳሳይ ስሜት እኔም እሷን ሲከፋት ማየት በጣም ያስጠለጋል፣ እና ሀሳቧን መግለጽ አልቻለችም። የራሷን ቻናል የከፈተችበት ምክንያት አንዳንድ ነገሮች ብዥታዎች ነበሩ እና እሱን ለማጣት ብላ ቪዲዮ ልሰራ ስትሞክር በሙሉ እያስጠፉባት ነበረ፣ እና እየሰረቋትም ነበረና እና በጣም ነው የሚያናድደው ግን ደግሞ እግዚአብሔር ይመስገን አሁንም ድጋሚ ማድረግ የምንችል ሰዎች ሰውሽ ስለሆነ ጠላት ደስ አይበለው። ገባ? እዚህ ጋር አዎ፣ ሲቀጥል ማለት ነው። ፋሚሊዎች፣ አሁን ይሄ ቻናል ማንንም እሷም ጋር አይኖርም። ራሴው ነኝ ማኔጅ ማድረግላት ነው ቻናሉን ተቆጣጥሬ ላት ማንም ሀክ እንዳይረጋት አድርጌ ትሰራለች ማለት ነው። ቤተሰቦቼ እንደማንኛውም ሰው እንግዲህ እግዚአብሔር ረድቷት ደግሞ ትልቅ ዩቲዩበር ሆና ነገ ላይ እንደምናያት እርግጠኛ ነኝ። መቶ ፐርሰንት አንጠራጠርም። እና ደግሞ ቴንኪዩ ልልሽ እፈልጋለሁ ላደረግሽ ሊ ነገር ከጎኔ ስለነበርሽ፣ ለጓደኝነትሽ፣ ለእህትነትሽ በሙሉ በጣም ማመስገን ፈልጋለሁ። በጣም ማለት ነው እኔ በጣም በጣም ስለ በጣም አንተም አዎ ፈቃደኛ ሆነህ እንደዚህ አይነት ሀሳቦችን ከራሳፈ በጣም ትልቅ ነገር ነው። እና ደግሞ አብርሽ የታወቀ ነው፣ ለዩቲዩበሮች በጣም የሚያበረታታ ሰው ነው። ማንኛውም ዩቲውበር ቢመጣ በጣም የሚደግፍ ሰው ነውና ለዚህ ነገር ደግሞ እግዚአብሔር ይክፈልክ በጣም ነው የምናመሰግነው፣ እና እኔም በጣም አመሰግናለሁ። እና በልጅ ይባርክ ለሰጣችሁ ይሄ ሪስፔክት በሙሉ። እና ቤትዬ፣ እንግዲህ ይሄ ቻናል አይዘጋም እርግጠኛ ነን። ታኮሪናለሽ ብለን ተስፋለን። ስማርት ልጅ ናት በደም ደግሞ ታኮራናለች። ስለዚህ እንግዲህ ፋሚሊዎች ዛሬ ተገናኘንበት ምክንያት ይሄን ይመስላል። እኔና ጽጌ እንግዲህ ጫዋታችንን ያቋረጥንባችሁ አውቀን ነው። ትንሽ ከቀጠልን ማለት ነው ማቆሚያ አይኖርም የመጣንበትንም ቁም ነገር እንረሳዋለን ብለን ስላሰብን ነው ማለት ነው። ቤተሰቦች እንግዲህ የኔ ፋሚሊዎች ደግሞ እንደማታሳፍሩኝም መቶ ፐርሰንት እርግጠኛ ነኝ። በብዙ ሰዎችም ስላሳያችሁኝ እና እንዲሰማት እህቴ ስለማልፈልግ ነው እንዲደብራትም ለምን ሁለት የቻናል ክፍታ ማጣት በጣም ያስጠላል። እግዚአብሔር አንዴ ኖርማል ነው ሁለቴ ግን ሲሆን ይሄ ሌላ ሌላ ነገር ነው የሚመስለውና ተስፋ የሚያስቆርጣል። እና በዛ በዛ ምክንያት ትንሽ ተናዳ ነበረ። አሁን ግን ማለት ነው ባይ ዘ ወይ ለመልካም ነው። አንዳንዴ ነገሮች ለበጎ ናቸውና ይሄም ቀን ሊመጣ ይሆናል። ሁለቱ የተወሰዱት ማለት ነው። ስለዚህ የሁለቱን ማጣጥፎ የቻናል ያመጣዋል ማለት ነው። እንግዲህ የአብርሽን ቤተሰቦች አላችሁ፣ የኔም ፋሚሊዎች አላችሁ

በድጋሚ በሀሽ ሰብስክራይብ ለና ከብር ኬክ ለቆርስ እንገናኛለን ማለት ነው። ፋሚሊዎቻችን አብራችሁንም እስከ መጨረሻው ድረስ ስለነበራችሁ ከልብ ከልብ እናመሰግናለን መሰግናለን። ቤትዬ አሁን መወዳችሁ ጣም አመሰግናችሁ ማለት ይሄ መልካምነትን ጠይቃል። ዘ ነገር ለማሰብ አብርሽና ጽጌ አብራኝ ነበረች። ያው ታውቃለች ስሜቶችን ምናምን ነገሮች ደግሞ እንዴት ነው ብዙ ጊዜ አብረን ነው የምናደርገው። አንተ ግን አላውቅም። ብቻ በጣም ነው የማመሰግናችሁ። እግዚአብሔር ያክብራችሁ፣ አሜን፣ ያሳባችሁ ያሳካላችሁ። እንግዲህ በመጨረሻም ቤተሰቦች በጣም እናመሰግናለን እና በጣም እንደዚህ አይነት ንግግር እንደዚህ አይነት ንግግር ሚዲያም ላይ ሚዲያም ላይ ሆነ ባንተ ኖ ሚዲያም ላይ ሚዲያም ላይ ሆነ፣ አዎ፣ ባንተም ፊት ባንተም ፊት ላልናገር ላልናገር ፕሮሚስ ፕሮሚስ ገባለሁ እገባለሁ ቸው ባያቸው ወጥ ነው። እሺ ቤተሰቦች አብራችሁ ስለነበራችሁ ከልብና አመሰግናለሁ። የተናገርኩት አንድ ውሸት የለውም። ባጭር ነው።